የብሪታንያን ጨምሮ አሜሪካ የሚገቡ የውጭ ቱሪስቶች የአምስት ዓመት የማኅበራዊ መገናኛ ብዙሃን ታሪካቸውን ሊጠየቁ እንደሚችሉ ተነገረ። አዲሱ አሰራር የሚመለከታቸው ለሦስት ወራት አሜሪካ ያለ ቪዛ መግባት የሚችሉ ሀገራት ዜጎችን ነው ተብሏል። ብሪታንያም፣ ፈረንሳይ፣ አየርላንድ፣ አውስትራሊያና ጃፓንን ጨምሮ የአርባ ሀገራት ዜጎች ከእንግዲህ ወደ አሜሪካ ሲገቡ የአምስት ዓመታት የማኅበራዊ መገናኛ ብዙሃን ታሪካቸውን ሊጠየቁ እንደሚችሉ በአሜሪካ ባለሥልጣናት አዲስ የቀረበም ረቂቅ እቅድ አመልክቷል። ተንታኞች ግን አዲሱ እቅድ የአሜሪካንን የቱሪስት ፍሰት እንደሚጎዳም የጎብኚዎችን የመገናኛ ብዙሃን መብቶች የሚቃረን ነው ይላሉ። በተለይ በዚህ ዓመት አሜሪካም ከካናዳና ሜክሲኮ ጋር በጥምር የምታዘጋጀውን የዓለም ዋንጫና የ2028ቱን የሎስ አንጀለስ ኦሎምፒክ ለማየት በሚመጡ ቱሪስቶች ፍሰት ላይ እንቅፋት እንደሚፈጥር። በአዲሱ እቅድ ቱሪስቶች የማህበራዊ መገናኛ ብዙሃን ታሪካቸውን ያቀርባሉ ከማለት ውጪ ምን አይነት መረጃ እንደሚሆን በዝርዝር አልተገለጸም። እስካሁን በነበረው አሰራር ያለ ቪዛ አሜሪካ የሚገቡ ቱሪስቶች ጥቂት መረጃ ከማቅረብ ውጪ ሌላ የሚጠየቁት የማህበራዊ መገናኛ ዝርዝር የለም። ፕሬዝዳንት ትራምፕ በድጋሜ ስልጣን ከያዙ ወዲህ ወደ አሜሪካ በሚገቡ ስደተኞችና ቱሪስቶች ላይ ጠበቅ ያለ እርምጃ እየወሰዱ መሆናቸው ይታወቃል። የአሁኑም አዲስ ዕቅድ አሜሪካንን ከውጪ አሸባሪዎች ለመከላከል ነው ብለዋል የዋሽንግተን ባለስልጣናት። በቅርቡም በተመሳሳይ የሥራና የትምህርት ቪዛ አመልካቾችም የማኅበራዊ መገናኛ አካውንታቸውን እንዲያሳዩ የሚያስገድድ ሕግ መውጣቱ ይታወሳል። የትራምፕ አስተዳደር ነው ያወጣው። እንዲሁም የ19 ሀገራት ዜጎች ወደ አሜሪካን እንዳይገቡ እገዳም ተጥሏል። በነገራችን ላይ የአሜሪካ ፓስፖርት የያዘ ቱሪስት ካናዳና አውሮፓን ጨምሮ ከ160 በላይ ሀገሮች ያለ ቪዛ መግባት እንደሚችል መረጃዎች ያሳያሉ። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ በሎስ አንጀለስ ወታደሮች የማሰማራት እርምጃቸውን ፍርድ ቤት አግዶባቸዋል። ትራምፕ ባለፈው ሐምሌ፣ ህገ ወጥ ስደተኞችን ለማደን በካሊፎርኒያ ወታደሮች ያሰማሩ ሲሆን ዘመቻውን ወደ ሎስ አንጀለስ ለማራዘም ያደረጉት ሙከራም ከግዛቱ መሪዎች ተቃውሞ እንደገጠመው ይታወሳል። ዩክሬን ምርጫ ለማካሄድ ዝግጁ መሆኗን ፕሬዝዳንት ዜሌንስኪ አስታወቁ። ፕሬዝዳንት ትራምፕ ዩክሬን ምርጫ ላለማካሄድ ጦርነቱን መጠቀሚያ ወይም ሰበብ እያደረገች ነው ማለታቸውን ተከትሎ ነው ዜሌንስኪ ለምርጫ ዝግጁ መሆናቸውን ያስታወቁት። የዘለንስኪ የአምስት ዓመት የስልጣን ጊዜ ከዓመት በፊት ያበቃ ቢሆንም በጦርነቱ ሳቢያ ምርጫ መሰረዙ ይታወሳል። ፕሬዝዳንቱ ለሪፖርተሮች በሰጡት ቃል የጸጥታ ሁኔታ አስተማማኝ ከሆነና አሜሪካና አውሮፓ ድጋፍ ከሰጡ በሁለትና ሶስት ወራት ጊዜ ውስጥ ምርጫውን ማካሄድ እንደሚቻል ገልጸዋል። እናም የምርጫውን ጸጥታ ለማረጋገጥ አሜሪካና አውሮፓ ድጋፍ እንዲያደርጉ የጠየቁት ዘለንስኪ የምርጫ ጉዳይ መንግስትም ሆነ ሕዝባቸው ቅድሚያ የሚሰጡት እንደሆነ አመልክተዋል። በግል እኔም ሆንኩ መንግስቴ ስልጣን ላይ የመቆየት ፍላጎት ስላለን ነው ጦርነቱ ያልቆመው በሚል ሲወራ ሰምቻለሁ ይሄ ጨርሶ ምክንያት የሌለው ትረካ ነው ሲሉ አጣጥለዋል። ዘለንስኪ በ2019 የተካሄደውን ምርጫም 73 በመቶ ድምፅ በማግኘት ማሸነፋቸው ይታወቃል። ሩሲያም ዘለንስኪ ህገወጥ መሪ በመሆናቸው አዲስ ምርጫ እንዲካሄድ በተኩስ አቁም ንግግር መደራደሪያ ነጥብ አድርጋ በተደጋጋሚ ማቅረቧ ይነገራል። በእርግጥም በጦርነት ጊዜ ምርጫ ለማካሄድ የማያስችሉ ተጨባጭ እንቅፋቶች መኖራቸው የተመለከተ ሲሆን ለአብነትም በጦር ግንባር ውጊያ ላይ ያሉ ወታደሮች በአንድም ሆነ በሌላም በምርጫ መሳተፍ አለመቻላቸው ይጠቀሳል። እንዲሁም በግጭቱ ሳቢያ 6 ሚሊዮን የሚጠጉ ዩክሬናውያን በውጪ መኖራቸውና ሌሎች ተጨማሪ የጸጥታ ችግሮች ምርጫውን ያደናቅፋሉ። ተቃዋሚዎችም ቢሆኑ በዚህ ወቅት ምርጫ የመካሄዱን አስፈላጊነት አይደግፉም። ምርጫ በራሱ ሰፊ ክርክርና የምረጡኝ ዘመቻ የሚጠይቅ በመሆኑ በአሁኑ ወቅት ካለው የጸጥታ ችግር አንጻር የማይቻል ነው ይላሉ። አሁን ምርጫ ይካሄድ የሚለው ሐሳብ በትክክል ፑቲን የሚፈልጉት እንደሆነም ይገልጻሉ። ቭላዲሚር ፑቲን ከውጭ እያወደሙን በተጨማሪ በምርጫ ስም በውስጥም ሊያተራምሱን ይፈልጋሉ ባይናቸው የዩክሬን ተቃዋሚ ፓርቲዎች፣ አዲስ የተሰበሰበ የሕዝብ አስተያየትም የፓርቲዎቹን አቋም የሚደግፍ ሆኖ ተገኝቷል። አንድ የኪይቭ ዓለም አቀፍ ኢንስቲትዩት ባሰባሰበው አስተያየት ከተኩስ አቁምና ከሰላም ስምምነት በፊት ምርጫ እንዲካሄድ ፍላጎቱን የገለጸው የሀገሪቱ ዜጋም ከ10 በመቶ አልበለጠም። የ47 ዓመቱ ታዋቂ የፊልም ተዋናይና የመጀመሪያው የአይሁድ እምነት ተከታይ ፕሬዝዳንት ዘለንስኪ አሁንም ድረስ በዩክሬን ተጽዕኖ ፈጣሪ ፖለቲከኛ መሆናቸው ይነገራል። ባለፈው ጥቅምት በተካሄደ የህዝብ አስተያየት ድምፃቸውን ከሰጡ ዜጎች ከ 22 በመቶ በላይ ምርጫ ቢካሄድ እንደሚመርጧቸው አረጋግጠዋል። ዘለንስኪ አወዛጋቢውን የመሬት ጉዳይ በመቀበል የሰላም ዕቅዱን እንዲፈርሙ ከፕሬዝዳንት ትራምፕ ጫና እየተደረገባቸው መሆኑም ይወሳል። በሌላ በኩል ሞስኮ ጦርነቱን አሸንፋ ዩክሬንም በእጇ ያሉ መሬቶችን ለሩሲያ በማስረከብ ጦርነቱ ይጠናቀቅ ዘንድ የትራምፕ ግፊት ወሳኝ እንደሆነ ይገልጻሉ የሞስኮ ባለስልጣናት። ያለፉትን ቀናት አውሮፓ ጉብኝት ላይ ያሳለፉት ዘለንስኪ ግን መሬት የመስጠትና የመከልከል መብት የሕዝብ እንጂ የኔ አይደለም የሚል ምላሽ እየሰጡ ሲሆን የአውሮፓ ወዳጆቻቸውም ከጎናቸው እንደሚቆሙ በድጋሜ አረጋግጠውላቸዋል። በአውሮፓ የሀያላኑ ሀገሮች ድርጊት ያበሳጫቸው ትራምፕም መሪዎቹን ደካሞች በማለት እስከ መስደብ ደርሰዋል። ጦርነቱን ማስቆም አልቻሉም፣ በወሬ ብቻም ጦርነቱን እንዲቀጥል አድርገዋል ሲሉ ከሰዋል። አሁን ማምሻውን በተሰማ ዜና ደግሞ ፕሬዚዳንት ትራምፕ ከብሪታንያ ጠቅላይ ሚኒስትር ኪር ስታርመር፣ ከጀርመኑ ፍሬድሪክ ሜርዝ፣ ከፈረንሳይ ፕሬዚዳንት ማክሮን ጋር በስልክ መነጋገራቸው ታውቋል። የብራዚል አክራሪ የፓርላማ አባላት የቀድሞ ፕሬዝዳንት ዣይር ቦሎሶናሮን የእስር ጊዜ የሚቀንስ ህግ ለማጽደቅ ጫና ሲያደርጉ በምክር ቤት መደባደባቸው ተነገረ። የጸጥታ ኃይሎች ምክር ቤቱን ለማረጋጋት ሲሞክሩ ድብደባው ወይም ደግሞ ግብግቡ የተነሳ ሲሆን አንድ ግራ ዘመም ህግ አውጪ ከምክር ቤቱ በፖሊስ ታጅበው እንዲወጡ ተደርጓል። ቦሎሶናሮ እንደ ኤሮፓውያኖቹ አቆጣጠር በ2022 የተካሄደውን ምርጫ ተከትሎ መፈንቅለ መንግሥት አካሂደዋል በሚል ክስ የ27 ዓመት እስር ተፈርዶባቸዋል። የቀድሞ ፕሬዝዳንት ከያዝነው ወር ጀምሮ የተፈረደባቸውን የእስር ጊዜ ጀምረዋል። የቦልሶናሮ ወግ አጥባቂ ደጋፊዎች ከመፈንቅለ መንግሥት ጋር በተያያዘ የሚቀርቡ ክሶች የሚያስከትሉትን የእስር ጊዜ የሚቀንስ ህግ ለምክር ቤት አቅርበዋል። ህግ አውጪዎቹ ቦሎሶናሮ ከስልጣን ሲወርዱ የመንግስት መስሪያ ቤቶችን ጥሰው የገቡ ደጋፊዎቻቸው ነፃ የሚወጡበትን መንገድ ለማግኘትም እየሞከሩ ነው።